ሰላም እንደምን አላችሁ፣ የማህተብ ሚዲያ ቤተሰቦቻችን፣ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ከወደዱት እግዚአብሔር ይስጥልን አሜን ብለው ኮሜንት ያድርጉ። ይህ ጥያቄ ላላቸው ወዳጆ ደግሞ ሼር በማድረግ ያጋሩ ስንል በፈጣሪ ስም እናሳስባለን። መልካም ቆይታም በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የዐቢይ ጾም አምስተኛ ሳምንት ደብረ ዘይት። ደብረ ዘይት ትርጉሙ የወይራ መቀቢያ፣ በወይራ ደን የተሸፈነ ተራራ ማለት ነው። ወይም ደብር ማለት ተራራ ማለት ሲሆን ዘይት ማለት ደግሞ ወይራ ማለት ነው። ሁለቱ በአንድነት ሲተረጎሙ ደብረ ዘይት ማለት የወይራ ዛፍ የሞላበት የበዛበት፣ የወይራ ተራራ ማለት ይሆናል። ከኢየሩሳሌም በስተ ምስራቅ የሚገኝ ቦታ ተራራ ሲሆን በመካከልም የቄድሮን ሸለቆ ብቻ ነው ያለው። ከተራራው ግርጌም ጌቴ ሴማኒ የተባለው የአትክልት ስፍራ ይገኛል። የጸሎተ ሐሙስ ማታ ጌታችን መድኃኒታችን ኢየሱስ ክርስቶስ የተያዘበትና በኋላም የእመቤታችን ቅዱስ ድንግል ማርያም ቅዱስ ስጋዋ ያረፈበት ወይም የድንግል መካነ መቃብር በዚያ በተራራ ግርጌ ይገኛል። ቤተፋጌና ቢታንያም በኮረብታው ጫፍ ላይ በምስራቅ ዳገት ላይ ይገኛሉ። ይህ ተራራ በመጽሐፍ ቅዱስ የሚገኙ ብዙ ድርጊቶች የተደረጉበት ቦታ ነው። ጌታችን ስለ ቤተ መቅደሱ መፍረስ፣ ስለ ዓለም ፍጻሜና ስለ ዳግም ምጽአቱ በዚህ ተራራ ላይ በትንቢት መልክ ተናግሯል። የማቴዎስ ወንጌል ምዕራፍ 24 ቁጥር 3። በዚሁ ተራራ ላይ ወደ ሰማይ ዐረገ። ሉቃስ ወንጌል ምዕራፍ 24 ቁጥር 50 እዚሁ ተራራ ላይ ቀን በከተማና በገጠር ሲያስተምር ውሎ ሌሊቱን የሚያድርበት የኤሊዋን ዋሻም እዚህ ይገኛል። በኋለኛው ምጽአቱም በዚሁ ቦታ እንደሚገለጥ ትንቢት ተነግሯል። ትንቢተ ዘካርያስ ምዕራፍ 14 ቁጥር 3 እስከ ቁጥር 5። ስያሜውም የዐቢይ ጾም እኩሌታ ላይ ያለው ሰንበት በዚህ ተራራ ተጠርቷል። ይህንን ዕለት የቤተ ክርስቲያናችን ሊቅ ቅዱስ ያሬድ የዳግም ምጽአት አድርጎ መዝሙሮ ጽፎታል። በዚህ ተራራ ላይ እርሱ በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱስ ምንድነው? አሉት። የማቴዎስ ወንጌል ምዕራፍ 24 ቁጥር 3 ተብሎ እንደተጻፈም ለደቀ መዛሙርቱ የዳግም ምጽአቱን፣ የዓለምን ፍጻሜ፣ የትንሣኤ ሙታንን ትምህርት በሰፊው ስላስተማረ በዓሉ በተራራው ስም ተሰይሟል። የደቀ መዛሙርቱ ጥያቄዎች። ከዕለታት አንድ ቀን ደቀ መዛሙርቱ የቤተ መቅደሱን ሥነ ሕንፃ በትኩረት እያንዳንዱን ነገር በመመልከት አደነቁ። በጠዋት በጸሎት ጊዜ ጸሎታቸውን አድርሰው ሲጨርሱ የጠዋት ፀሐይ አርፎበት ያሸበረቀውን ቤተ መቅደስ ውበቱን አስተውለው ምን ጥበበኛ እንደሰራው እየተነጋገሩ ጌታችንንም አብሮ እንዲያደንቅ ሲጠብቁት አስደንጋጭ ነገር ተናገረ ያ የሚያደንቁት ቤተ መቅደስ እንደሚፈርስ አያይዞም ከሞት በኋላ ተነስቶ እንደሚያርግና ነገር ግን ዓለምን ለማሳለፍ ዳግም እንደሚመጣ ወደፊት የሚሆኑ ምስጢራትንና በቤተ መቅደሱና በሕዝቡ ላይ ሊደርስ ያለውን በትንሹ ጠቆማቸው። ይህንን ነገር እረፍት ነሳቸውና ወደ ደብረ ዘይት ከተሻገሩ በኋላ በሰፊው እንዲገልጽላቸው ጠየቁት። ጥያቄውም እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀረቡ። ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክት ውስጥ ምንድነው? አሉት። የማቴዎስ ወንጌል ምዕራፍ 24 ቁጥር 3 በዚህ የጥያቄያቸው ክፍል እንደምናየው ጥያቄያቸው ዕለትንና ምልክትን ነው ወይም መቼና ምን የሚል ይሆናል። የቤተ መቅደሱ መፍረስ መቼ ይሆናል? የዓለም መጨረሻና የመምጣትስ ምልክቱ ምንድን ነው? ጌታችንም በቀኙ አቆምና ወደ ቀኝም ወደ ግራም ሳይል በጥያቄያቸው ላይ ብቻ አተኩሮ ሰፊ መልስ ሰጥቷቸዋል። መቼ ይሆናል ላሉት የመጀመሪያ ጥያቄ ስለዚያች ቀንና ስለዚያች ሰዓት ግን ከአባቴ ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ሰውም ቢሆን የሚያውቅ የለም፣ የማቴዎስ ወንጌል ምዕራፍ 24 ቁጥር 36 ሲል አጭር መልስ ሰጥታቸው። ስለ ሁለተኛው ጥያቄ ስለ ምልክቱ ጉዳይ ግን መሸከም እስኪያቅታቸው ድረስ አስተምሯቸዋል። በመልሱም ውስጥ ማስጠንቀቂያዎች፣ ምክሮች፣ ማጽናኛዎችና ምሳሌዎችንም በብዛት ቀርበው በተደጋጋሚ ተወስተዋል። ከምልክቶቹ ጥቂቶቹን እንመልከት። ሐሰተኞች ክርስቶሶች። ጌታችን በአንደኛ ደረጃ የተናገረው ምልክት በተለያየ ጊዜ በተለያየ ሀገር ብዙ ሐሰተኛ ክርስቶሶች እንደሚነሱ ነው። የጌታ ቃል አይቀርምና፣ ከዚህ ቀደም ብዙ ሰዎች እኔ ክርስቶስ ነኝ እያሉ ተነስተው ነበር። ዋናው በዮሐንስ ራእይ ምዕራፍ 13 አውሬ ተብሎ የተጠቀሰውና በቅዱስ ጳውሎስ የአመፅ ሰው እርሱም የጥፋት ልጅ የተባለው ብዙ ጥፋትንና መከራ የሚያደርሰውና በ666 መለያ ምልክቱ ሐሰተኛ ክርስቶስ እስኪገለጥ ድረስ መንገድ ጠራጊዎች የሆኑ አለማማጅ ሐሰተኛ ክርስቶሶች ተነስተዋል። በእውነተኛው ንጉስ ክርስቶስ ዳግም መምጣት የሚደመሰሰው ሐሳዊ መሲህ የመጨረሻውና ለሶስት ዓመት ከመንፈቅ ቤተ ክርስቲያንን የሚዋጋ የታላቁ መከራ ፈጻሚና አስፈጻሚ ይሆናል። ለዚህ ነው መድኃኒታችን እስኪ መጣ ድረስ እንዳንሰላከል አስቀድሞ ብዙዎች እኔ ክርስቶስ ነኝ እያሉ በሲሜ ይመጣሉና ብዙዎችንም ያስጣሉ። በዚያን ጊዜ ማንም እንሆ ክርስቶስ ከዚህ አለ ወይም ከዚህ አለ ቢላችሁ አትመኑ አትመኑ ሲል ያስጠነቀቀን። በሀገራችንም በኢትዮጵያ በአጼ ልብነ ድንግል ዘመነ መንግስት እኔ ክርስቶስ ነኝ የሚል ሀሳዊ ሐሰተኛ ክርስቶስ ተነስቶ እንደነበር በቤተ ክርስቲያናችን ተመዝግቧል። ይህ በሀገራችን ተነስቶ የነበረው ሀሳዊ ክርስቶስ ልክ እንደ እውነተኛ ክርስቶስ 12 ሐዋርያት፣ 72 አርድእትና 36 ቅዱሳን አንስት አስከትሎ እኔ ክርስቶስ ነኝ እያለ ሲንቀሳቀስ፣ ንጉሱ አስቀርቦ አንተ ማነህ ቢሉት በድፍረት እኔ ክርስቶስ ነኝ አላቸው። ንጉሱም ክርስቶስማ ከድንግል ማርያም ተወልዶ አስተምሮ ተሰቅሎ ዓለምን አድኖ ከሞት ተነስቷል አድርጓል ዳግም ዓለምን ለማሳለፍ ይመጣል፣ አንተ ግን ማነህ ቢሉት፣ አዎ ትክክል ነው። ከዚህ ቀደም ከቤተ እስራኤል ከምትሆን ከድንግል ማርያም ተወልጄ አስተምሬ ተሰቅዬ ሙቼ ተነስቼ አድርጌ ነበር። አሁን ደግሞ ጥቁሮቹ አፍሪካውያን ባይተዋር አደረገን እንዳይሉኝ ከእናቴ ከድንግል ምርዓተ ወንጌል ለጥቁሮቹ ዳግም ተወልጄ ነው አላቸው። ንጉሱም ሰይጣን በሰው እያደረገ እንዴት ይጫወታል ብለው በሰይፍ አስቀጡት። ተከታዮችም ተበተኑ ይባላል። ሁለተኛው ምልክት ጦርነት፣ ጦርነት ድሮም ነበረ። የዚህ ዘመን ጦርነት ግን የበዛና በብዙ ሀገራት የሚካሄድ ነው። የድሮ ጦርነቶች ሴቶችን፣ አቅመ ደካሞችን ሽማግሌዎችንና ህፃናትን ለልቂት የሚያጋልጥ አልነበረም። የዘመናችን ጦርነት ግን ማንንም የማይለይ ለማንም የማይራራ ሁሉንም የሚደፈጥጥ የሁሉንም ደም የሚያፈስ አሰቃቂነቱ ከመግለጫ ቋንቋ በላይ ሆኖ ይታያል። ይህንንም ጌታችን የዳግም ምጽአቱን ምልክት ለጠየቁት ለደቀ መዛሙርቱ ሁለተኛው ምልክት አድርጎ ጦርንም የጦርንም ወሬ ትሰሙ ዘንድ አላችሁ። ይህ ሊሆን ግድ ነውና ተጠበቁ፣ አትደንቅጡ ዳሩ ግን መጨረሻው ገና ነው። ህዝብ በህዝብ ላይ መንግስትን በመንግስት ላይ ይነሳልና በማለት ተናግሯል። ሶስተኛው ምልክት ረሃብ ነው። የረሃብ ወሬ ወደ ሌላ ሀገር መሄድ ሳያስፈልገን በገዛ ሀገራችን የምናየው የምንዳስሰው ያለው ለመርዳት የሌለው ለጸሎት የሚሮጥባት ሀገራችን ኢትዮጵያ አለች። ይህ ሰው ሰራሽ ችግር ለጠላቶቻችንም መሳለቂያ አድርጎን ይኖራል። በተለይ የተፈጥሮ ችግር ሳይገጥማት በሰው ሰራሽ ችግር ስምንት ሚሊዮን ህዝብ ለአስቸኳይ ምግብ እርዳታ የተጋለጠበት ሁኔታ ያሳዝናል። ይህም አይነት በጥልና በተንኮል በጭካኔ ሰዎች የሚፈጥሩት ችግር የምጽዓት ሶስተኛ ምልክት ሆኖ በጌታችን ለደቀ መዛሙርት ተነግሯል። ረሃብም ቸነፈርም በልዩ ልዩ ስፍራዎች ይሆናል በማለት በማቴዎስ ወንጌል ምዕራፍ 24 ቁጥር ሰባት ላይ ተብሎ ተጽፏል። አራተኛው ምልክት የመሬት መንቀጥቀጥ የምድር መንቀጥቀጥ የመሬት መንቀጥቀጥ ባለፉት ዓመታት በርካታ ጉዳት በተለያዩ ሀገሮች እንዳደረሰ የሚዘነጋ አይደለም። በ1999 ጀምሮ እስከ ዛሬ በተለያዩ ሀገሮች በተለያየ ጊዜ የብዙዎችን ሕይወት የቀጠፈ አያሌዎችን ቤት ንብረት አልባ ያደረገ የመሬት መንቀጥቀጥ ተከስቷል። በሃይቲ፣ በታይዋን፣ በቱርክ፣ በፊሊፒንስ፣ በኔፓል፣ በጃፓን ወዘተ ከፍተኛ የሆነ እልቂትን አድርሷል። ይህም ለደቀ መዛሙርቱ የዓለም ፍጻሜ ምልክት የማግኛ ጥያቄ የተሰጠው የምድር መናወጥ በልዩ ልዩ ስፍራ ይሆናል በሚል በማቴዎስ ወንጌል ምዕራፍ 24 ቁጥር 7 ላይ ተብሎ በጌታ የዓለም ፍጻሜ ምልክት ተደርጎ የተነገረው ቃል አይቀርምና እየሆነ እያየ ነው ነው አምስተኛው ምልክት የክርስቲያኖች መከራ። የክርስቲያኖች መከራ እየጀመረ ይመስላል። ሰይጣን ኢንቴስቶችን ኢአማንያንንና አይሁድን በመጠቀም በክርስቲያኖች ላይ ከምን ጊዜውም በላይ ችግር መፍጠር የጀመረበት ጊዜ ነው። በአውሮፓ የክርስቲያኖች ጥያቄ ቶሎ የማይመለስ የቤተ ክርስቲያን ጥያቄ ለማስተናገድም መንግሥታዊ መስሪያ ቤቶች ፈቃደኝነታቸውን እያጡና ይህንንም ወንጀላቸውን ለመሸፈን በሕግ አንቀጽ እየፈጠሩለት ይታያሉ። በዚያን ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገድሉማችኋል፣ ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችሁ በማለት በማቴዎስ ወንጌል ምዕራፍ 24 ቁጥር 9 ላይ ተጠቅሷል። ሃይማኖተኝነት እንደ ኋላ ቀርነት፣ ከሃዲነት እንደ ተራማጅነትና ስልጡንነት የሚታይበት ዘመን ላይ እንዳለን ግልጽ ነው። ይህ በአጭር ጊዜ ውስጥ አመለካከት ክርስቲያኖችን ወደ ማግለልና ወደ ወንጀል የሚያሳደግ መሆኑ ከሚታዩ ፍንጮች መረዳት ይቻላል። በእንዲህ አይነት የመከራ ዘመን የክርስቶስ ተቃዋሚዎች በክርስቲያኖች ላይ ከሚያመጡት መከራ የበለጠ የክርስቲያኖች እርስ በርስ መከዳዳት ጭንቁን ያከፈዋል፣ መከራውንም መራራ ያደርገዋል። በዚያን ጊዜ ብዙዎች ይሰናከላሉ፣ እርስ በርሳቸውም አሳልፈው ይሰጣጣሉ፣ እርስ በርሳቸውም ይጣላሉ ተብሎ በማቴዎስ ወንጌል ምዕራፍ 24 ቁጥር 10 በጌታ እንደተነገረ ከሀዲያኑ ሆነ ብለው በእቅድ በክርስቲያኖች መካከል መከዳዳትን በመፍጠር ለዚህ ነው ክርስቲያኖች ክርስትናን መተው ያለባችሁ ፍቅርና መተማመን፣ ሰላምና ጸጥታን ለማስፈን ነው። ክርስትናን የምንቃወመው ለዚህ ነው እያሉ ድጋፍ ያሰባስባሉ። ስድስተኛው ምልክት ሐሰተኞች ነቢያት ናቸው። በዳቢሎስ መንፈስ ምትሃታዊ አሰራርን እያሳዩ አይቻላቸው እንጂ ቢቻላቸው የተመረጡትን ሳይቀር የሚያስቱ ነቢያት ነን የሚሉ ብዙዎች ደፋሮች እንደሚነሱም ጌታችን ስድስተኛ የዳግም ምጽአቱ ምልክት አድርጎ ጠቅሷችኋል። በአሁኑ ዘመን በሀገራችንም ነቢያት ነን የሚሉ አጭበርባሪዎች እንዳሸን ፈልተዋል። እነዚህም በነቢዩ ኤልያስ በነቢዩ ኤልሳ ስም እያጭበረበሩና እየዋሹ በምታታዊ አሰራር የሚያሰጡ ሐሰተኞች እንደሚነሱ ሌላው የዳግም ምጽአቱ ምልክት ሆኖ ብዙ ሐሰተኞች ነቢያት ይነሳሉ፣ ብዙዎችን ያሰጣሉ። ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉና ቢቻላቸውስ የተመረጡትን እንኳ እስኪያስቱ ድረስ ታላላቅ ምልክትና ድንቅ ነገርን ያሳያሉ። እንግዲህ እነሆ በበረሃ ነው ቢሏችሁ አትውጡ። እነሆ በልፍኝ ነው ቢሏችሁም አትመኑ ብሎ በማቴዎስ ወንጌል ቁጥር 11 ከ24 እስከ 26 በጥብቅ ተነግሮናል። እንግዲህ በዘመናችን በሀገራችንም ሆነ በሌላው ዓለም በነቢይነትና በሰባኪነት ስም የሚደረገው የንግድና የርኩሰት እንቅስቃሴ በማስተዋል መከታተልና መጠበቅ ያስፈልጋል። ሰባተኛው ምልክት የፍቅር መጥፋት። ሌላውና አሳዛኙ ጉዳይ የፍቅር መቀዝቀዝ ነው። ፍቅር የህግ ፍጻሜ ነው። የሰው ልጅ ፍቅርን ማጥፋትና ማጣት የሌለበት ሀብቱ ነው። አሁንም ከአመፃም ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች ተብሎ በማቴዎስ ወንጌል ምዕራፍ 24 ቁጥር 12 የሚለው ትንቢት እንዳይፈጸምብን ፍቅርን መንከባከብ ማልማትና ማስፋት ይገባናል። ፍቅር የመንፈስ ቅዱስ ፍሬ ነው። ፍቅር የመልካምና በጎ ንግር ሁሉ መገኛ ምንጭ ነው። ስምንተኛው ምልክት የወንጌል መዳረስ፣ የወንጌል ለዓለም መዳረስ ለደቀ መዛሙርቱ የዳግም ምጽዓት ምልክት ሆነው ከተሰጡ አንዱ ነው። በፍርድ ቀን በመጨረሻውም ጊዜ በክርስቶስ አምኖና እምነቱን በሥራ ገልጾ ስለመኖር ሲጠየቅ አልሰማውም፣ አላየሁም አላወቅኩም የሚል አያመልጥም። ለአሕዛብም ሁሉ ምስክር እንዲሆን ይህ የመንግሥተ ሰማያት ወንጌል በዓለም ሁሉ ይሰበካል፣ በዚያን ጊዜ የመጨረሻው ይመጣል ተብሎ በማቴዎስ ወንጌል ምዕራፍ 24 ቁጥር 14 እንደ ተነገረው ሁሉ በሁሉም ቤት ወንጌል ይሰበካል፣ ከሁሉም ዘንድ ይገኛል። የምጽአቱ ምሳሌዎች አንደኛ፣ ፍጥነቱ ፍጥነቱ እንደ መብረቅ ነው። መብረቅ ከምስራቅ ወጥቶ እስከ ምዕራብ እንደሚታይ የሰው ልጅ መምጣትም እንዲህ ይሆናል፣ በማቴዎስ ወንጌል ምዕራፍ 24 ቁጥር 27 ላይ ተገልጿል። ቀኑ አለመታወቁ እንደ ሌባ ነው። ያን ግን እወቁ፣ ባለቤት ከሌሊቱ በየትኛው ክፍል ሌባ እንደሚመጣ ቢያውቅ ኑሮ፣ በነቃ ቤቱም ሊቆፈር ባልተወው ነበር። የሰው ልጅም በማታስቡት ሰዓት ይመጣል ተብሎ በማቴዎስ ወንጌል ላይ በቁጥር 43 እስከ 44 ተገልጿል። ለታሪካዊ ማስገንቢያ ሆኖ የኖህ ዘመንም እንዲሁ ባልተሰራበት ሰዓት እንደሚመጣ ማስጠንቀቂያ ሆኖ በጌታችን ቀርቧል። ወቅታዊ መልእክታት፣ አንደኛ ተጠንቀቁ፣ ማንም እንዳያስታችሁ ተጠንቀቁ። ሁለተኛ ንቁ፣ ጌታችሁ በምን ሰዓት እንደሚመጣ አታውቁምና እንግዲህ ንቁ። ሶስተኛ ተማሩ፣ እወቁ እንዲሁ እናንተ ደግሞ ይህን ሁሉ ከላይ ከተናገርናቸው ምልክቶች ሁሉ ስታዩ በደጃችሁ እንደቀረበ እወቁ። አትደንግጡ፣ ይህ ሊሆን ግድ ነውና ተጠበቁ። አትደንግጡ፣ ትጉና ጸልዩ። ነገር ግን ሽሽታችሁ በክረምት ወይም በዘንበት እንዳይሆን ጸልዩ፣ ተዘጋጅታችሁ ኑሩ። ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና። የመጨረሻው ጽኑ፣ እስከ መጨረሻ የሚጸና ግን እርሱ ይድናል። እነዚህ ሁሉ ምክሮች፣ ማስጠንቀቂያዎችና ማጽናኛዎች በአእምሮ ጸላት ቀርጾ በማስተዋል በሃይማኖትና በክርስቲያናዊ ስነ ምግባር ጸንቶ የኖረ የሕይወትን ቃል ሰምቶ የክብር የድንግልና የጽድቅ አክሊልን ተሸልሞ በዘላለማዊ ደስታ ይኖራል። ሦስተኛው የሰው ዘር የጋራ ልደትና እድገት። ከዚህ ሁሉ በኋላ በእግዚአብሔር ዘንድ ቀነ ቀጠሮ የተያዘለት ዓለም ወደ ፍጻሜዋ ታምራለች፣ ጣዕሟ ለዛዋ ሁሉ ይሟጠጣል። ፍጻሜ ዓለምም ይሆናል። ምድርም ከመሠረቷ ትናጋለች፣ ፀሐይም ትጨልማለች፣ ከዋክብትም እንደ ቃሪያ ፍሬ ከሰማይ ይረግፋሉ ተብሎ በተለያዩ መጻሕፍት ተገልጿል። በታላላቅ ድንጋዮች የታተሙ መቃብሮች በውስጣቸው የያዟቸው ሙታን ይሰጣሉ። የሙታን ስጋ ከረዥም የእንቅልፍ ዓለም ይባንንና ሁሉም በአንድ ቀን ከመቃብር ተወልደው በአንድ ቀን አድገው ወደ ፍርድ አደባባይ ይሰበሰባሉ። ታላቁ ዘንዶ ለብዙዎች ስህተት ምክንያት የሆነው ዲያብሎስ ከነሰራዊቱ ለዘላለም በማይፈታ በእሳት ሰንሰለት ታስሮ ወደ ገሃነመ እሳት ይጣላል። ፊተኞቹ ሰማይና ምድር ከፍጡራን ፊት እንደ ወረቀት ተጠቅልለው ያልፋሉ፣ ስፍራም አይገኝላቸውም፣ ለዘላለምም ያልፋሉ። በበጉ ደም የተዋጁና ሃይማኖታቸውን የጠበቁ ታማኝ የክርስቶስ ልጆች ገናናውንና ታላቁን አምላክ ኢየሱስ ክርስቶስን ሊቀበሉ በታላቅ ክብር በደመና ወደ ሰማይ ይነጠቃሉ። የአብ ልጅ የድንግል ማርያም ልጅ የባሕርይ አምላክ ኢየሱስ ክርስቶስ በታላቅና እጅግ አስፈሪ በሆነ መለኮታዊ ግርማ የብዙ ብዙ በሚሆኑ እልፍ አእላፍ ቅዱሳን መላእክት ታጅቦ ይመጣል። በዚያን ጊዜ በፊቱ ችሎ የሚቆም ማን ይሆን? አመጣጡም እንደቀደመው ከሐና ወደ ቀያፋ ከዚያም ወደ ጲላቶስ አደባባይ እያንገላቱ ሲወስዱት ዝም እንዳለ በዚያ አይነት አመጣጥ አይደለም የሚመጣው በሚያስፈራና በሚያስደነግጥ መለኮታዊ ግርማና ክብር ነው። መጥቶም ዝም አይልም። እሳት በፊቱ ይነዳል። ሀጣንን ከፊቱ ጠራርጎ ወደ ገሃነመ እሳት የሚጨምር ጥልቅ አውሎ ንፋስም አለ። እረኛ በጎቹን ከፍየሎቹን እንደሚለይ ጻድቃንን በቀኙ ሀጣንን በግራው ለይቶ ያቆማቸዋል። በቀኙ ያሉትን እናንተ የአባቴ ብሩካን ወደ እኔ ኑ ወደ አባታችሁ መንግሥተ ሰማያት ግቡ ብሎ ለዘላለም ሕይወት ይጠራቸዋል። በግራ ያሉትን ግን ደግሞ እጅግ በሚያስፈራና በሚያስደነግጥ የቁጣ ቃል እናንተ እርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀ ወደ ዘላለም እሳት ከኔ ሂዱ ይላቸዋል። ኢየሩሳሌም ሰማያዊት ለባሏ እንደ ተሞሸረች ሙሽራ ተዘጋጅታ ከእግዚአብሔር ዘንድ ትወርዳለች። ማለትም ለምዕመናን ትሰጣለች። ምእመናንም ርስተ መንግሥተ ሰማያትን ይወርሳሉ ብርሃን ለብሰው ብርሃንን ተጎናጽፈው ለዘላለም በደስታ ይኖራሉ። ኦርቶዶክሳዊያን ነብዩ ኤርሚያስ እግዚአብሔር እንዲህ ይላል በመንገድ ላይ ቆሙ ተመልከቱም፣ የቀደመችውን መንገድ ጠይቁ፣ መልካሚቱን መንገድ ወዴት እንደሆነች እወቁ፣ በእርሷም ላይ ሂዱ፣ ለነፍሳችሁ ረፍትን ታገኛላችሁና ብሎ በትንቢተ ኤርሚያስ ምዕራፍ 6 ቁጥር 16 እንደገለጸው እንደተናገረው በቀደመችቱ በመልካሚቱ የህይወትና የጽድቅ መንገድ በቅድስት ኦርቶዶክሳዊ ተዋሕዶ እምነታችን እስከ መጨረሻው ጸንተን ልንኖር ይገባናል። ደብረ ዘይት እንግዲህ ተጽፎና ተተርጉሞ የማያልቅ ሰፊ ጥልቅና ምጡቅ ትምህርትን የያዘ በዓል ነው በደቀ መዛሙርቱ ሁለት ብቻ ጥያቄዎች ተነስቶ ያስተማረው የዕለተ ምጽአቱ ነገር በአጭር ጽሁፍ የሚካተት ስላልሆነ በሀገር ቤት የታላቋ ኦርቶዶክሳዊ ተዋህዶ ቤተ ክርስቲያን ተከታዮች ኦርቶዶክሳውያን ይህንን በዓል በየአመቱ እንዴት እንደሚያዘክሩት በማሳየት እናቆየዋለን በገጠሪቱ ኢትዮጵያ ይህ በዓል በሀብታሙም በድሃውም በትልቁም በትንሹም ዘንድ በበጎ ስራ በክርስቲያናዊ ስነ ምግባር ተከብሮና ታስቦ ይውላል። ህዝበ ክርስቲያኑ ያለው የሌለውን ቤት ያፈራውን ምግብ ይዞ ወደ ቤተ ክርስቲያን ይመጣና ከመንፈሳዊ አገልግሎት በኋላ አስቀድሞ ድሆችን በመጎብኘት በመመገብና በማጽናናት ከድሆች የተረፈውን እርስ በርስ በመገባበዝ የተጣላ በማስታረቅ በቅጽረ ቤተ ክርስቲያን ከዋርካውና ከጽዱ ስራ አርፎ ይውላል። ክርስቲያኑ ህዝብ ይህንን የሚያደርግበት ምክንያት ሲገለጽ ዓለምን ለማሳለፍ ጌታችንም የሚመጣው በዚህ ዕለት ስለሆነ ሲመጣም እንዲህ ያለ ደግ ስራን የሰሩትን ተርቤ አብልታችሁኛልና ተጠምቻ ጠጥታችሁኛልና እንግዳም ሆኜ የተቀበላችሁኛልና ታርዤም አልብሳችሁኛልና ታመሚም ጠይቃችሁኛልና ታስረም ወደ እኔ መጣችኋልና እናንተ ያባቴ ብሩካን ኑ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁ መንግስት ውረሱ ብሎ መንግስቱን እንዲያወርሰን ነው ይላሉ። ምእመናኑ ለምን ይህን እንደሚያደርጉ ሲጠየቁም የሚሰጡት ሁለተኛው መልስ ደግሞ የሞቱት ነፍሳት በዚህለት ይሰበሰባሉ ወይም ይመጣሉ። ዘመዳቸው የሆነ ጥሬ ወይም እንጀራ ወደ ቤተክርስቲያን ወስዶ ለነዲያድ የሰጠ እንደሆነ ደስ ይላቸዋል። የሞተ ዘመድ ያለው አንድ ሰው በደብረ ዘይት ዕለት ጥሬ ወይም እንጀራ ወደ ቤተ ክርስቲያን አምጥቶ ካልመጸወተ የዘመዱ ነፍስ መጥታ የኔስ ዘመዶች አልቀዋል ብላ አዝና ትመለሳለች ይላሉ። ሚስጢሩ ከላይኛው አይቀርም። የዐቢይ ጾም ሰንበት ሌሎቹ ስያሜዎችም አሉት። በተጨማሪም ዳግም ምጽአት፣ የፍርድ ቀን፣ የጌታ ቀን፣ ህልቀተ ህልፈተ ዓለም፣ ዕለተ ፍዳ፣ ዕለተ ደይን ዳግመኛ ልደት ትንሣኤ ዘጉባኤ በመባል በመጽሐፍ ቅዱስና በቅዱስ ያሬድ ድርሰቶች ይጠራል የእግዚአብሔር ጥሪ ሁሉ የአዳም ዘር መንግሥቱን እንዲወርስ ቢሆንም የሰይጣንን ወጥመድና አሽካላ ሁሉ አልፈው በሐሰተኛ ክርስቶሶችና በሐሰተኞች ነቢያት ምህታታዊ ታምራት ሳይሳቡና ሳይሰናከሉ እስከ መጨረሻው ጸንተው በዚያ በዳግመኛ ልደትና የመጨረሻ የዋጋ ቀን በጌታችን ቀኝ የሚቆሙ የታደሉ ናቸው እንግዲህ እኛን በቀኙ ያቆመን ዘንድ የአባቴ ብሩካን ኑ ወደ ጌታችሁ ደስታ ግቡ የሚለውን የህይወት ቃሉን ያሰማን ዘንድ የአምላካችን የእግዚአብሔር ቅዱስ ፈቃዱ ይሆንልን። ስለ እናቱ ቅድስት ድንግል ማርያም እመቤታችን ብሎ ልጇ መድኃኔ ዓለም በዚያ የሚያስፈራ ቀን ይራራለን። በዕለተ ዓርብ የፈሰሰው ክቡር ደግሞ ከትንሣኤ ዘጉባኤ ክብር የሚለየን ነውራችንን ይሸፍንልን። አሜን። ወስብሐት ለእግዚአብሔር። ሰላም፣ እንደምን አላችሁ? የማህተብ ሚዲያ ቤተሰቦቻችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሆኑ። ከወደዱት፣ እግዚአብሔር ይስጥልን አሜን ብለው ኮሜንት ያድርጉ። ይህ ጥያቄ ላላቸው ወዳጆ ደግሞ ሼር በማድረግ ያጋሩ ስንል በፈጣሪ ስም እናሳስባለን። መልካም ቆይታም የታሰ